ማሬ እኔ የምልሽ አሁን ከወለድሽ ሁለት ወር ነው፣ ስራ መጀመር አለብሽ። በቃ በጣም እየከበደኝ ነው። ማለት ምግቡ ማለት ወለዳችሁ ተብሎ የምትበሉት ምግብ በቃ አሁን የሰን ማለት ነው። በፊት ሻይን ነበር ለን አሁን አን ከወለር በኋላ ፌድ አረገ። ምን ማለት ነው? ምን ማለት ነው እ በቃ ከባድ ነው። ወልጄ ብቀመጥ ነበር እኮ ነው ወተሽ ብታገዢኝ ደስሁ። ፈረንጅ እኮ በአንድ ሳምንት መቶ ነው የሚሰራው።

ምን አገናኘው ከማጥባት ነው? አይ አንድ ዳባን ቁርስሽ። አይ ደግሞ በትንሹ አሁን ይሄ አሁን ወተት ምናም ስትጠጪ በትንሹ ይጠጪ አለ። ምን ማለት ነው? ፋቲን ሰጥቶች ይገኝ ነው በቃ፣ አንዳንድ ጊዜ ምክሬ ነገር የተወሰነ ወይ ደግሞ ትንሽ ወጥቶስ የተወሰነ ነገር ስራ እየሰራሽ ብታገኝ ደስ ይለኛል። እንደምን ችግር አለው? ባሎቻቸው ጥሏቸው ይሉት ልጆቻቸውን ይዘዋል። እንዴ እንድታልቅሽ እኮ አይደል? ወጣት ነሽ። ያለው ነገር ይገባሻል ብዬሽ ነው እየነገርኩሽ ያለው። ምንድን ነው የሚያስለክስሽ? እንዴ ሁሉ ልጅ አላት። እሱ ውጪ አለ። እንደገና አንቺ ተደረበች? ሁለተኛ እንውለድ ይቆያል አልኩ ነበር። እንትና ሁለተኛ እንውለድ ያልከው እኮ እንውለድ ግን አሁን እኮ ሁለት ወር ሙሉ ተቀመጥሻለሁ። እንደ እናቶቻችን ሶስት ወር ልትታረሺኝ ነበር። ፈረንጅ በአንድ ሳምንት ተነስቶ ስራ ይላሉ። አሁን ደግሞ ያለው ጊዜ ማለት ነው እንደ

አንቺ እየቀለድኩ ነው፣ ሰውን የሚያውቁስል ነገር እያደረኩ ፕራንክ የሚባል ነገር አለ። ለምን ስር ለማን ነው የምሰራው? የምር የቀለድኩ ነው። አንቺ አምረች